ማር ይስሐቅ የተባለ የቤተ ክርስቲያናችን ሊቅ ስለ ኃጢአት ሲናገር እንደዚህ ይላል። ሰይጣን ኃጢአት ከመስራታችን በፊት እና በኋላ ያለውን ነገር ይቀያይርብን ይላል። ይህም ማለት እንዴት ነው ሲል፣ አንድ ክርስቲያን ኃጢአት ከመስራቱ በፊት እግዚአብሔር በኃጢአቴ ብዛት ምን ይለኛል? ወደ ሲኦል ይከተኛል ብሎ ማለት አለበት፣ ማሰብ አለበት። ቀጥሎ ደግሞ ኃጢአት ከሰራ በኋላ ደግሞ እግዚአብሔር መሐሪ ነው ኃጢአት በሰራም እኮ ይምረኛል የሚለውን ነገር አንድ ክርስቲያን እንደ ክርስቲያንነቱ ማለት አለበት ማሰብ አለበት። ሰይጣን ግን ይንማር ምን ያደርጋል? ይቀያይሯል። ተንኮለኛና ክፉ ስለሆነ ሰይጣን ይሄን አይዲያ ምን ይላል? ይቀያይሯል። ምን ያደርጋል አንድ ክርስቲያን ኃጢአት ከመስራቱ በፊት እግዚአብሔር እኮ መሐሪ ነው ቸር ነው እያለ የእግዚአብሔር ምሕረት ከፍ ከፍ ያደረገበት ያ ሰውዬ ምን ያደርጋል፣ ኃጢአት እንዲሰራ ይገፋፋል። ይመርሃል እኮ ነገሌንም ነገሌ እነዳዊትንም እነዛም ቅዱሳን ምሯቸው አደለ? ስለዚህ አንተ ኃጢአት ብትሰራ ይመርሃል። ስለዚህ ኃጢአት ስራ እግዚአብሔር መሐሪ ነው ይልሃል። ከዛ በኋላ በሁለተኛው መልኩ ደግሞ ኃጢአት ከሰራ በኋላ ደግሞ እንዴት ነው ኃጢአት ሰርተ ወደ ቤተክርስቲያን የምትሄደው በደልሃል እኮ ክፋ አድርገሃል እያለ ምን ይላል ይቀያይራል ክፉ ስለሆነ ሰይጣን ይላል። እነዚህ ሁለቱን ሐሳቦች ይቀያይራል። እንደ ቤተክርስቲያንና ግን እንደ ክርስቲያን ግን ምንድን ማድረግ ያለብን? ኃጢአት ከመስራታችን በፊት ያለውና በኋላ ያለው ነገር፣ ማር ይስሐቅ እንደተናገረ ኃጢአት ከመስራታችን በፊት የእግዚአብሔር ፈራጅነት፣ ኃጢአት ከሰራን በኋላ ግን የእግዚአብሔር ማህሪነት፣ ምን ማለት አለብን? ማሰብ አለብን። አብሶ ደሞ ከሰራን በኋላ ቤተክርስቲያናችን ራሱ እንደምትለው እግዚአብሔር ርሑቀ መዓት ወብዙኀ ምሕረት፣ መዓቱ የራቀ ምሕረቱ የበዛ ነው እንደምትሉላ። ስለዚህ ከሰራን በኋላ የሱ ማህሪነት ማሰብ አለብን እንደዛም ሆኖ ግን ከመስራታችን በፊት ማድረግ አለብን የእግዚአብሔርን ፈራጅነት ምን ማለት አለብን ማሰብ አለብን።